ሰላም የሰው ልጅ በውርስ ገንዘብ ፈጽሞ አይቀየርም የሚሉት ብዙዎቹ ናቸው። እነዚህ ሰዎች ላይ ግን ይሄ ነገር አይሰራም፣ ምክንያቱም የእነዚህን ሰዎች ህይወት ሙሉ በሙሉ ይህ የውርስ ገንዘብ ቀይሯልና። ነገሩ እንደዚህ ነው። አንድ የእነሱ የዘመዳቸው አቅራቢ የሆነ ሰውዬ የአያታቸውን ቤት ገብተው የሚጠቅም እቃ ካለ ቼክ አድርጎ እንዲመጣ ያዘዙታልም። ይህም ሰውዬ የተባለውን ነገር ለማድረግ እሺ በማለት ከነሱ ፍቃዱን ተቀብሎ ወደዚህ ቤትም ያመራል። አምርቶም ግን ቤቱ አላሳፍረውም። አንድ ትንሽዬ የስዕል ብር ያገኛል። ማለትም የኛ የኢትዮጵያ ሀምሳ ሳንቲም እንደሚባለው የውጭዎችም ሳንቲም ያገኛል። አንድ ሳንቲም ስለነበረች ብዙም ደንታ አልሰጠውም። እቺ ትንሽ ነች ብሎ ፔስታል ላይ ጥሏት ዞር ሲል፣ ግድግዳም ይመለከታል። ይህንንም ግድግዳ ዝም ብሎ ማለፍ አልፈለገም። ገብቼም ቼክ ማድረግ አለብኝ በማለት ግድግዳውን በመዱሻ መቆፈር ይጀምራል። ከግድግዳው ውስጥም ታይቶ የማያውቅ የሳንቲም ይዘንብለታልም። ይሄም ነገር በጣም ብዙ ዶላር ስለነበረ ህይወቱ ቀይሮ ከቤቱ ባለቤቶችም ረብጣ ገንዘብ ይሸልመዋል። ሁለተኛው ወደ ካናዳ ግድም ሲሆን አንድ የካሜራ ባለሙያም እንደተለመደው ካሜራውን ይዞ ወደ አንድ ግድም ያመራልም። ሱ ፎቶ እያነ ብሳበት የነበረው ቤትም ዝናብ እየጣለ በረዶ እየጣለ ስለነበር በረዶውን ተገን በማድረግ ወደ ቤቱ ያመራልም። ወደ ቤቱ ባመራ ጊዜም ያየውን ነገር ማመን አልቻለም። ፎቶዎቹን እያነሳም ነበረም። ከዛም ግን አንድ ጥቁር ቦርሳ ይመለከታልም። ይህንም ጥቁር ቦርሳ በባዶ ማለፍ አልፈለገምና ከፍቶም ያየዋልም። በውስጡም ከአንድ ሚሊዮን ዶላር በላይ ያገኛልም። ይሄም ሰውዬ የእሱ ያልሆነውን ንብረት የራሱ ማድረግ አልፈለገምና ዘመድ ወይም ቤተሰብ ያልሞተ በሕይወት ያለ ካለ እያፈላለገም ነበረም። ግን ደሞ ሰው ጠፋ። ስለዚህ ያለው አማራጭ እነሱም በቅርበት የሚያውቃቸውና ቢያንስ እንኳን ዘመድ ባይሆን የሥራ ግንኙነት ባይኖራቸው እንኳን በትንሹ የሚተዋወቁ ሰዎችን ፈልጎም ገንዘቡን አስረክቧልም። ሦስተኛው ታዳሚያችን ደግሞ የሕንፃ ባለሙያዎች ሲሆኑ እነዚህ ሰዎች ደግሞ በየጊዜው እንደዚህ አይነት የወርቅ ሳንቲሞችንም እንዲሁም ደግሞ የድሮ ንጉሶች ፎቶ የታተመባቸውን ሳንቲሞች ማግኘታቸው አነስተኛ ነገር ነው። ምክንያቱም እለት በዕለት የሚያገኙት ነገር ነው። ለነሱም ቀለል ብሎላቸዋልም። እንዴ ስራ እየሰሩ እንዳለም አንድ ቤት ሲያፈርሱ ከሳጥን ላይ የወደቀ ሸክላ ያገኛሉ። ይህንንም ሸክላ ሲከፍቱት አረብጣ ገንዘብ ያገኙበታል። ገንዘብ ስላችሁ ይህ ዶላር እንዳይመስላችሁ ጥፍጥፍ ወርቅ እንጂ። ይሄም ወርቅ በሚሊዮን ዶላሮች እንደሚሸጥና ለራሳቸው ገቢ እንደሚያደርጉትም ተናግረዋልም። ቢያስገርምም ግን ይሄ እውነታ ነው። አራተኛም እጅ ሰው የአያቶቿን ውርስ ለመውረስ ተደውላ ነይም ትባላለች። ሰዋም ግን ቀለል አድርጋ ይህንን ቤት ወረስኩኝ አልወረስኩኝ ምን ዋጋ አለው በማለት ወደ ቤቱም ታምራለችም። ለሷ የመሰላት አንድ ጣራና እንጨት ብቻ ነበረም። ግን ደግሞ እሷ የተሸወደችው ነገር ነበረም። ቤቱ ፈጽሞ ጥንታዊ ነገርና እንዲሁም ደግሞ በውስጡ ብዙ ነገርም ነበረው። ከነበሩት ነገሮች ውስጥ የብር መኪናዎች ፌራሪ እንዲሁም ደግሞ ላምበርጊኒ የሚባሉ የጥንት መኪናዎች በቦታው ነበሩም። እጅም ሴት ይህን ነገር ባየች ጊዜ በጣም ደስ አላት። ምክንያቱም እኒህ መኪናዎች አሁን ከሁለት ሚሊየን በላይ ሊያወጡ ይችላሉ፣ ማለትም በይሮ። ምክንያቱም እነዚህ መኪናዎች የድሮዎቹ የ1990ዎቹ ስለነበሩም ተወዳጅና ተፈላጊ ናቸውም። አምስተኛም ድብ ትልቁ ቀለበት። ይህ ቀለበት ድብቅና ውድ ቀለበትም ነበረም። አንድ ሴት የአያቶቿን ውርስ ለመውረስ ወደ ቤቱ ታመራለች። ወደ ቤቱ በገባች ጊዜም አንድ ሳጥን ትመለከታለችም። ይህም ሳጥን ምን ይሆን በማለት ትከፍተዋለችም። ግን ደግሞ ጥብቅ ስለነበረ እየተዘጋ እየተቆለፈ ያስቸግራታል። ስለዚህ ቁልፍ ለመፈለግ ወደ ግራ ወደ ቀኝ ብላ ማማተር ትጀምራለች። አንድ የቤት ቁልፍም ታገኛለች። በዛ ቁልፍም ያንን ሳጥን በከፈተች ጊዜ ያየችውን ነገር ማመን አልቻለችም። አንድ ማንነቱና መቼ እንደተሰራ የማይታወቅ ቀለበትም ታገኛለችም። ይህም ቀለበት ከጀርባው ጽሑፍ ስለነበረበት ወስዳ ቀለበት ለሚያዩ ሰዎች ወርቅ ቤት ታሳያቸዋለች። ከዛም ግን ይህ ወርቅ በሚሊዮን ዶላር እንደሚያወጣና የጥንት ወርቅ እንደሆነ ምንም ይነግራታል ። እሷም በደስታ ይሄንን ወርቅ በዶላሮች ሽጣ ትመለሳለች ወደ ቤቷ ማለት ነው። ዛሬው ታሪክን እንወቅ ይሄንን ይመስላልም። በሌላ ቀን በሌላ ቪዲዮ እስክንገናኝ ቸር ቆዩኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ላይክ ማድረግ እንዳይረሳ አመሰግናለሁ።